ስዊዲ፣ ምንድን ነው? ሰላም እንዴት ናችሁ ቤተሰብ አላችሁልን ወይ? እኛ አለንላችሁ ደህና ነን፣ እግዚአብሔር ይመስገን። ውድ ቤተሰቦቻችን ተመልካች አድማጮቻችን አላችሁ ወይ? እኛ አለን፣ ደህና ነን። ውድ ቤተሰቦቼ ዛሬ እንግዲህ ምርጥ ፕራንክ ነው በምርጥ ፕራንክ ነው የመጣሁላችሁ ያም ፕራንክ ምንድን ነው? ባሌ ኦልሞስት ከስራ ሊመጣ አንድ ሰላሳ አርባ ደቂቃ ይቀረዋል እና ለምን ፕራንክ አላደርገውም ብዬ አስቤ ነው። ያው ተንኮለኛ ተንኮለኛ ያለው በነገራችን ላይ ምክንያቱም ያው እሱም ታውቃላችሁ፣ እን አይነት ከባባር ከባባር ፕራንክ እየሰራኝ እንደሆነ እያያችሁ ነዋ። ስለዚህ እኔም ለምን ዛሬ ብድሬን አልመልስም ብዬ ከእናንተ ጋር ከች ብያለሁኝ። ያም ፕራንክ ምንድን ነው ሲመጣ ፌንት ነቅዬ መሀል ላይ በቃ በሩን ከፍቶ ሲገባ፣ ፌንት ነቅዬ ምንም ነገር እንደማላስታውስ ነው ፕራንክ ማደርገው። ሙሉን አልነግራችሁም ምክንያቱም ያው እናንተም ከሱ ጋር ጓግታችሁ ሰስፔንስ ሆናችሁ ማየት አለባችሁ፣ ለዛ ነው። እሺ ውድ ቤተሰቦቻችን በፕራንኬ ፈታ ዘና እንደምትሉ ተስፋ አደርጋለሁ። እስኪ የምትወዱን ደግሞ ይሄን ፕራንክ ከመጀመራችሁ በፊት ላይክን እየተጫናችሁ ፕራንኩን እስከ መጨረሻው ድረስ ተከታተሉን። አሁን ካሜሬን ሴት አደርጋለሁ። ካሜሬን ከቲቪው ኋላ ነው ማደርገው እንዳያይብኝ ብቻ ጸልዩልኝ። በነገራችን ላይ ደክሞት ስለሚመጣ ሊያይ አይችልም ብዬ አስባለሁ። እንግዲህ ከታየብኝም ፕራንኩ ፈረሰ ማለት ነው። ስለዚህ አሁን ብዙም ንግግር አላበዛባችሁም። ምክንያቱም ገና ልምምድ ምናምን ፕራክቲስ ላረግ ነው። እንዴት እንደምሆን እንዴት በቃ እንዴት ንጥፍ ብዬ እንደምጠብቀው ምናምን ማለት ነው። በነገራችን ላይ ውሃም ልደፋ አስቤ ያለው ውሃ ደፍቼ የሆነ አንዣላጦኝ እንደወደኩ አይነት እንደዛ ነገር ነው ያሰብኩት። ግን እንደዛም ቢሆን ይጠራል ብዬ የሆነ ይጠራጠራል ብዬ አላስብም። ስለዚህ ውሃ ነገር እደፋበት እና እዛ ላይ ንጥፍ ላለሁኝ ጭንቅላቴ እንደመታይ ነው አድርጌ ፕራንክ ማደርገው በነገራችን ላይ ተከታተሉኝ። በጣም በጣም በጣም እንደምትወዱት አልጠራጠርም። ወደ ፕራንኩ እንሄዳለን። ተከተሉ። ውድ ቤተሰቦች ይሄው ሁን በይዥ መጥቻለሁ። እዚህ በደፋው እና ቬንት ነው መነቀው እና ተከታተሉኝ። የሚፈጣሪ በዚህ አጋጣሚ የሚፈቀር በጣም በጣም በጣም ይፈታል። ምክንያቱም አንተን ያሰባኪ ምንም ማድረግ አችልም። ፕራንክ እስከሆነ ድረስ ቻለው። ግን ይቅርታ ብዬሽ ያለውኝ አሁን ቤተሰቦች መምጫው አሁን ቤተሰቦች መምጫው ደርሷል። ስለዚህ መዘረር አለብኝ። ስለዚህ ቅርታ ወይ ምንድን ነው ማርያም

ሰው ማየት አንፈልግም። ውጣ። በቃ ምን ትችል ማን ያስገባው እዚህ ቤት ይሄ ቤት እኮ ይሄኔ ነው። ማን ያስገባው እዚህ

ጨራሽ ጨራሽ ጨራሽ እኔ ፎቶ ላሳይሻ ብሎ የተነሳ ነው። እኔ ምንም አልፈልግም ብቻ ውጣልኝ። እኔ አላቅህም። ከዚህ በፊት እንደዚህ አይነት እማ እማ ቆፊ ተራሱ የለም። አላቅህም አንተ። እኔ ምንም አላውቅም። ምን ልትሰራ ነው ቤት የገባኸው? እኔ አምላክ ይባርህ ብዬ ተፈጠረ። አረ ከዚህ ሁሉ ሞት ይሻለኝ ነበር። እንደው በምወዳት ሚስቴ እንደዚህ መረሳት

ይቅርታለኝ የሆንኩት ልነግራቸው አልችልም። ይሄ ፕራንክ በጣም ከባድ ነበረ። በጣም ከባድ ነው፣ ከባድ ነው። እኔ ፕራንክ እንደዚህ ያስቸግረኛል ብዬ አላሰብኩም ነበር። ግን እንዳለ ልብሴ ውሃ በውሃ ነው የሆነው እና እንዴት ነው ፕራንኩን ወዳችሁታል? ተዝናንታችሁበታል ብዬ አስባለሁ። እንዴት አገኘኸው? ምን ነው በጣም ከባድ ነው። እኔ እንደዚህ አልጠበቅኩም። ማሪ እንደዚህ ይደረጋል እንዴ? አንተ ስታረገኛ እንደዚህ ይባላል። ማሪ ናፍቀሽ እየሮጥኩ ስመጣ እንደ ይሁዳ ሰው ልጅ በአሳለፈሽ በነሳ ነው። እሺ ለማንኛውም ውድ ቤተሰቦች፣ ተመልካቾች፣ አድማጮቻችን በጣም አሳዝኖኛል። ፊቱን ራሱ ገና ሳየው በጣም ድክምክም ብሎታል። ለዛ ነው ፕራንኩ በቃ አስፍቻ አስፍቻ አስፍቼ በጣም ብዙ ለመጫወት አስቤ ነበር። በሰበስኩ በጣም መሬቱ ደግሞ የሌለ ነው የሚቀዘቅዘው። ልነግራቸው አልችልም እና ያሰብኩት ፕራንክ እንደምትወዱት፣ እንደምትደሰቱበት ፈታ ዘና እንድትሉ ነው። የኛም ፕራንክ ደግሞ አጠራ ጠራ ጠራ ጠራ ጠራ አድርገን ፕራንኩ እንዳይሰለቻችሁ ነው። እኔ አሪፍ ፕራንክ ያዘጋጀውላችሁ። ስለዚህ እንደምትወዱት ተስፋ አድርጋለሁ። ይህም ቪዲዮ ስጀምሩ ቼን

በቃ ይህን የሚያዋጣ ሌባ ተከትሎ ቢሆን ሳንስ ትወስዶታል። ዞሮ ዞሮ ግን የዩቲብ ቻናል ቤተሰቦቻችን እዚህ ድረስ ከተከታተላችን ተመችቷችኋል ማለት ነው። ላይክ፣ ሼር፣ ሰብስክራ ማድረግ እንዳይረሳ። ይህ ቪዲዮ ጀስት ህፃናት የማይደርሱበት ቦታ ይቀመጥ እንዳትሞክሩት። በየቤታችሁ በጣም ከባድ ነው። እኔ ራሴን የማውቀው እዚህ ጋር ስወድቅ ምናምን ጉልበቴን ምናምን። በነገራችን ላይ ለየት ለማድረግ አስቤ ነበር። ይህም ፕራንክ በጣም በጣም ብዙ ነው ያወጣሁበት፣ ያወረኩበት። ጠርሙስም ሰብሬ የሆነ ነገር ለመፍጠር ፈልጌ ነበር፣ ግን ሲገባ ደግሞ እኔም ብሎ ራን ራን ብሎ ሲመጣ ይወጓል ብዬ ወደ ውሃ ቀየርኩት እንጂ። በጣም ሰፊ ነው ይሄ አይዲያ። በቀጣይ በሌላ ምርጥ ፕራንክ እመጣለሁ። ይህም ፕራንክ ትንሽ ማሌን እኔ ከዚህ ፕራንክ ለመትረፍ እዚህ ቤት አልመጣም። ለማንኛውም ግን በጣም እናመሰግናለን ቤተሰቦቻችን። ጀስት ትንሽ ድካም ምናምን ነገር ነበረ። በጣም ሜሪ ሌርም ስለተነሳዊ ነው ድካም ያለው ዞሮ ዞሮ ግን በዚህ ተቀብላኛለሽ። ነቃ ብያለሁ። እንደ አዲስ እንደተወለድኩ ነው የምቆጥረው፣ ምክንያቱም እያንዳንዱ ነርቮች ምናም እንቅስቃሴ አድርገው ቅድም ከነበረ እንድካምት ቻለሁ። ይህ ፍቅር በጣም አመሰግናለሁ። እኔም ስላስደነገጥኩ ይቅርታ ብያለሁ፣ ግን ምንም ማድረግ አይቻልም። እሱ እያደረግኝ ያለው በጣም ከባድ ነው። እኔ እንደውም በጣም እያሳዘነኝ፣ ከፕራንኩ ራሱ ትንሽ መለስ እያልኩኝ እንትኑን ካራክተሩን ለማየት እሞክራለሁ፣ ምክንያቱም በጣም ከደነገጠ ይቀርብኛል እያልኩ ማለት ነው ይተርፋል ብላ። ለማንኛውም እንወዳቸዋለን። መልካም ጊዜ ባባይ።